ሰዎች እንደምን አላችሁ? በያላችሁበት የዓለም ዳርቻ የአላህ ሱብሐነሁ ወተዓላ ጥበቃ ይለያችሁ እያልኩኝ እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። መግቢያ ላይ እንዳስ የተቀመጥኩላችሁ አንዲት እናት ልጇን በአሰቃቂ ሁኔታ ስትደበድብ ታይታለች። እንግዲህ ፖሊስም ሴትየዋ ወዳለችበት አካባቢ ሄዶ እያፈላለጋት ይገኛል። አዲስ መረጃ ካለ ወደ እናንተ አቀርብላችኋለሁኝ። በያላችሁበት የዓለም ዳርቻ አላ ይጠብቃችሁ። ከልጅ ተለይታችሁ የምትኖሩ እናቶችም አላ ብርታት ጥንካሬውን ይስጣችሁ። ነገር ግን ልጆቻችሁን እየደወላችሁ መጠየቅ አትርሱ አት አትዘንጉ እንግዲህ አንዲት የወለደች እናት ልጇን በዚህ አይነት መንገድ የምታሰቃይ ከሆነ እጅግ በጣም ነው የሚያመው ማለት ነው እንዴ እበትም ትል ይወልዳል ይባላል እኮ አይደለ በሀገራችን አባባል አንዲት እናት እናት መባል ካልበቃች እናት መባል ካልፈለገች አለመውለድ በስህተትም ወልዳው ከሆነ ደግሞ ልጇን በቃ ፈጣሪዋን እያመሰገነች ልጇን በስነ ስርዓት ማሳደግ እንጂ፣ የዝህን ያክል የጭካኔ ጥግ፣ የዝህን ያክል በደል። ልጁ ምን አደረገ? ምን አጠፋ? ምንስ ቢበድላት፣ ምንስ ቢያደርጋት፣ እንዴት ልጇን የዝህን ያክል ቢሞትባትስ? ምንም ብትናደድም፣ ንዴቷን ዋጥ አድርጋ ልጇን መምከር ወይም ደግሞ ቀስ አድርጋ መግረፍ ሲገባት፣ በትልቅዬ ብትር፣ አይታችሁት ከሆነ ብትሩ እኮ በጣም ትልቅዬ ነው። በዛ ላይ ልጁ እየወደቀ ነው። እጁ ታስሯል። ማምለጥ አይችልም። በገመድ እየገተተችው ነው። እኔ ግን እናት አትመስለኝም። በስደት ያላችሁ እህቶቼ በጠለብም መታችሁ እንዲሁም ደግሞ በባህር መታችሁ ልጆቻችሁ የናፈቋችሁ በሰላም ከልጆቻችሁ ጋር ያገናኛችሁ። እንግዲህ እነዚህ ደግሞ በምስሉ ላይ የምታዩዋቸው አሁን ከትላንት በፊት ወደ በየመን ወደ ሳውዲ የገቡ እህት ወንድሞች ናቸው ማለት ነው። ምንም ተው ቢባሉም እየሰማ አይደሉም። እየገቡም እየተያዙ ተመልሰው ይሄዳሉ። እንዲሁም ደግሞ ከቤተሰብ ጋር መገናኘትም ያልቻሉ ብዙ እህት ወንድሞች አሉ። እዚህ ከገቡ በኋላ ቤተሰብ የሚያነሳቸው አቶ በየዛፉ ስር የወደቁ ብዙ ናቸው። ከእንደዚህ አይነት መከራ አላህ ይጠብቀን። ምክንያቱም ማንኛውም ሰው ስዴትን የሚመርጠው ወዱ አይደለም ፈቅዶ አይደለም ካለው ችግር ካለው ኢኮኖሚ አንጻር ነው እና ስደትን የሚመርጠው በቃ፣ ብሞትም ብኖርም ስደት ይሻለኛል እያሉ ነው እህት ወንድሞቻችን የሚያልቁት። እኛም ብንናገር እንዲሁም ለቤተሰብን ብናሳውቅ ምንም የሚሰማ ሰው የለም ማለት ነው። በባህር እየመጡ የሚያልቁ ቤተሰቦቻችን እጅግ በጣም ብዙ ናቸው። እንዲሁም ደግሞ ብር አልገባላቸው ሲል የመን ላይ የሚገደሉ የሚደበደቡ፣ የሚደፈሩ እህቶች ብዙ ናቸው። ያ ወንድሞች ደግሞ ስቃይ ይደርስባቸዋል፣ ይታሰራሉ፣ ይገረፋሉ፣ ይደበደባሉ። ከእንደዚህ አይነት መከራ እኛንም ቤተሰቦቻችንም ከሀገራቸው ተሰደው የሚመጡ ወገኖቻችንንም አላህ ይጠብቃቸው። እንዲሁም አሁን ላይ በሊቢያ ያሉ እህት ወንድሞች አሉ። እነሱ ራሱ ከትላንት በፊት የ24 ሰዓት ጊዜ ገደብ ብቻ ነው የቀራቸው። ከ24 ሰዓት በኋላ የተባሉትን ገንዘብ አሟልተው ካልከፈሉ እንደሚገደሉ ነው። እንግዲህ እነሱንም በዱዓ አስታውሷቸው ማለት ነው እንግዲህ ስደትን መርጠን ወደ ስደት ከገባን በኋላ ያለው መከራና እና ስቃይ እኛ ላይ የሚደርሰው በደል ለቤተሰቦቻችን ጸጸት፣ ለቤተሰቦቻችን ስቃይ ነው። ከእንደዚህ አይነት ስቃይ ከእንደዚህ አይነት ጸጸት አላህ ይጠብቀን። በስደት ያለንም ደግሞ በሰላም ከቤተሰብ እንደተለያየን በሰላም ቤተሰብ ጋር የምንገናኝ እያድርገን እንግዲህ አሁን ላይ የሚመጡ እንደምታያቸው በጣም ህጻን ናቸው በጣም ህጻን ከመሆናቸው የተነሳ ደግሞ ከማደሞቻቸው ጋር ችግርን፣ ጩኸትን፣ እንደዚህ ስራ መብዛትን ችለው ተቋቁሞ መስራትም አልቻሉም። አትምጡም ሲባሉ ደግሞ ካለው ነገር አንጻር ሊሰሙም አልቻሉም። እዚህ መጥተው ደግሞ እንደምታዩዋቸው እያበዱ እየተደበደቡ በጣም እየተሰቃዩ ግማሾች ወደ ሀገር ይሳፈራሉ ብሎም ደግሞ እየሞቱም ነው የሚገኙት። ምክንያቱም የሚመጣባቸውን ችግር መቋቋምም ስላልቻሉ፣ እንግዲህ በያለንበት አላህ ይጠብቀን። ለቻናል አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ሰላማችሁ ብዝት ይበልልን።